የሰራዊት መበተን አደጋ የገጠመው የብልጽግናው አገዛዝ የመጨረሻ ያለውን ዘመቻ ለማካሄድ ያለ የሌለ ኃይሉን ተጠቅሞ በክልሉ ውስጥ በገፍ እግረኛ ሰራዊት ቢያሰማራም ከፋኖ በኩል እየደረሰበት ባለው ማጥቃትና መከላከል ክልሉን ለቆ ለመውጣት ጫፍ ላይ እየደረሰ ይመስላል። ፋኖን ለማጥፋት የወሩን የመጨረሻ ሰላሳኛ ቀን እየጠበቀ ለቁጥር የሚታክቱ ዘመቻዎችን ያካሄደው የብልጽግናው አገዛዝ ፋኖን በአውደ ውጊያ መቋቋም ሲያቅተው በክልሉ ባሰማራቸው ነፍሰ ገዳዮች ንጹሐንንና በምርኮ የተያዙ የፋኖ አባላት ላይ አሰቃቂ ግድያዎችን መፈጸም ጀምሯል። ከጥቅምት የመጀመሪያ ሳምንት ጀምሮ ልዩ ዘመቻ ወስዶ ወደ ክልሉ የመከላከያ ዩኒፎርም ለብሶ የገባው የኦሮሞ ልዩ ኃይል የአማራን ምድር መርገጥ ከጀመረ አንደኛ ሳምንት ቢሞላውም ያደገበትን የጥላቻ ትርክት በአማራ ሴቶች ላይ መፈጸሙ ታውቋል። የሰራዊቱ ቋት ሲመናመንበት የኦሮሞ ልዩ ኃይልን በመከላከያ ዩኒፎርም ወደ ክልሉ ያስገባው የብልጽግናው ኃይል ንጹሐንን በአሰቃቂ ሁኔታ በአደባባይ ይግደል እንጂ ፋኖ በሚያስመዘግባቸው ወታደራዊ ድሎች ለውጥ ማምጣት አልቻለም። ይልቁንም ያገዛዙ ሰራዊት ከመደበኛ ውጊያ ወደ ሽምቅ ተዋጊነት መቀየሩን የውስጥ ወታደራዊ ምንጮች ገልጸዋል። የብልጽግና ሰራዊት የፊት ለፊት መደበኛ ውጊያ ከማድረግ ይልቅ በሌሊት ዘመቻዎች አዲስ የዘመቻ ስልቶችን መጠቀም መጀመሩም ተገልጿል። ይህም ያገዛዙ የሰራዊት መበተንን አመላካች ነው ተብሏል። እንዲህ ባለ ፍርሰት ውስጥ ያለው የብልጽግናው ስርዓት የሚገጥመውን ወታደራዊ ሽንፈት መቋቋም ባለመቻሉ ታዲያ በአሰቃቂ ግድያ በንጹሃን ላይ እንዲጨክኑ ትዕዛዝ ከሰጣቸው እግረኛ ሰራዊቱ ግፍ ባሻገር በፈጸመው የድሮን ጥቃት በርካታ ውድመት ደርሷል። የክረምቱ መውጣትን ተከትሎ ከባህር ዳር፣ አፋርና ደብረ ዘይት የድሮን ጣቢያዎች የሚነሱ ጥቃቶችን መፈጸም የጀመረው አገዛዙ በዛሬው ዕለትም ተመሳሳይ ጥቃቶችን በበርካታ አካባቢዎች ፈጽሟል። ከነዚህ አካባቢዎች መካከል በራያ ካሚያ እስከ ቀመሌ ተክለ ሃይማኖትና እጸበልስ የተባሉ ቦታዎች በደረሰ የድሮን ጥቃት ጉዳት መድረሱ ሲታወቅ፣ በዚሁ ቀጠና በተፈጸሙ የድሮን ጥቃቶች አለፋ ጊዮርጊስ ተብሎ በሚጠራ አካባቢ ደግሞ ጸበል ቦታ ላይ በተፈጸመ ጥቃት አራት ሰዎች የተገደሉ ሲሆን ጸበልተኞችና ካህናት ጉዳት ደርሶባቸዋል ተብሏል። በሌላ በኩል በባህር ዳር ከተማ በቅርብ ርቀት ተመሳሳይ የድሮን ጥቃቶች ሲፈጸሙ በባህር ዳር አየር ማረፊያ በቅርብ ርቀት በሚገኘው ጭንባሮ ቢት ዳና ማርያም የተባለ አካባቢ የቧንቧ ውሃ አቅራቢያ የነበሩ እናትና ልጅ መገደላቸውም ታውቋል። ጥቃቱ በአራት ቀናት ልዩነት ለሁለተኛ ጊዜ የተፈጸመ የድሮን ጥቃት መሆኑንም ከአካባቢው ያገኘነው መረጃ ያረጋግጣል። በዚሁ የጎጃም ቀጠና ጎጃም አገው ምድር እንጅባር አቅራቢያ ልዩ ስሙ አሰም ተራራ ሐሙሲት ቀበሌ ላይ የተፈጸመው የድሮን ጥቃትም በንጹሃን ገበሬዎች ላይ ጉዳት አድርሷል ተብሏል። በዛሬው ዕለትም ከወልዲያ ዶሮ ግብር እስከ ራያ ቀጠና ባለው አክቲቭ የድሮን አሰሳ እየተደረገ እንደሚገኝ የገለጹት የውስጥ ምንጮች በሁሉም ፋኖ በሚንቀሳቀስባቸው አካባቢዎች ተመሳሳይ የድሮን አሰሳ ስምሪት በመኖሩ ጥንቃቄ ሊያደርጉ ይገባል ሲሉ አሳስበዋል። በጉዳዩ ላይ አስተያየታቸውን የሰጡን የፖለቲካ ተንታኝ በበኩላቸው የአማራ ሕዝብ የህልውና ትግልን ለመቀልበስ ስርዓቱ የጭካኔ ተግባሩና ሰይጣናዊ ባህሪውን እየለዋወጠ የሚፈጽመውን ግፍ ቢቀጥልም የአማራ ፋኖ በሁሉም ግንባሮች ለነፃነቱ በክብር እየተዋደቀ በርካታ ነጻ ወረዳዎችን እየተቆጣጠረና የብልጽግናን መዋቅር እያፈራረሰው ይገኛል ብለዋል። ነገር ግን ያሉት ተንታኙ አንድ ሆኖ መታገል ግዴታ የሆነበት ጊዜ ላይ መድረሱን ፋኖ መገንዘብ አለበት ያሉ ሲሆን፣ በአጭር ጊዜ ውስጥ ፋኖ ወደ ወጥ ድርጅታዊ አንድነት በመምጣት ህዝቡን በጋራ አጀንዳ ማታገል ካልቻለ ስርዓቱን መጣል የሚቻልበት እድሜ ከማራዘን ባለፈ የፋኖን ውስጣዊ ልዩነት ለራሳቸው የፖለቲካ ፍላጎት መጠቀሚያ ማድረግ ለሚፈልጉ ኃይሎች ምቹ ሁኔታ ይፈጥራል ሲሉ አሳስበዋል።